እልልታ! ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው፣ እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት ስሪቱማ፣ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ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 ስቲም ሳውና ባዙና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሯችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ጤና ይስጥልኝ እንደምን ዋላችሁ፣ እንደምናመሻችሁ ተመልካቾቻችን። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በጀርመን በሺዎች የሚቆጠሩ የአውሮፕላን በረራዎች መሰረዛቸው ተሰማም። የአውሮፕላን ጣቢያ ሠራተኞች የደሞዝ ጭማሪ በመጠየቅ የሥራ ማቆም አድማ መጥተዋል። ትናንት እሁድ በሃምቡርግ አውሮፕላን ማረፊያ የጀመረው የሥራ ማቆም አድማ መላውን ጀርመን ማዳረሱ ይነገራል። በፍራንክፈርት፣ ሚውኒክ፣ በርሊን እና በሌሎችም ታላላቅ አውሮፕላን ጣቢያዎች በሺዎች የሚቆጠሩ በረራዎች ሳይሰረዙ እንዳልቀረም የሀገሪቱ መገናኛ ብዙሃን ዘግበዋል። በዚህም ከአምስት መቶ ሺ በላይ መንገደኞች ጉዞ መስተጓጎሉን በሃምቡርግ አውሮፕላን ማረፊያ ብቻ በዛሬው ዕለት 143 በረራዎች ሲሰረዙ ታዋቂው የሉፍታንዛ አየር መንገድ ከፍተኛ የበረራ ስረዛና መዘግየት እንዳጋጠመው ገልጧል። በፍራንክፈርት አውሮፕላን ማረፊያ 200 የሚጠጋ በረራም የተሰረዘ ሲሆን በሚዩኒክ 900 ተሰርዘዋል። የሥራ ማቆም አድማው በሌሎች የፌዴራልና የክልል መሥሪያ ቤቶች ሊቀጥል እንደሚችል እየተነገረ ነው። ቀጣዩ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ከአሜሪካ ጋር የተጀመረውን የንግድ ጦርነት ለማሸነፍ ቃል ገቡ። በሥልጣን ላይ ያሉትን ጠቅላይ ሚኒስትር ጀስቲን ትሩዶን ለመተካት የተካሄደውን ውድድር ያሸነፉት የ59 ዓመቱ ማርክ ካርኒ በመጪዎቹ ቀናት 24ተኛው የካናዳ ጠቅላይ ሚኒስትር በመሆን ቃለ መሃላ ይፈጽማሉ ተብለዋል። ብዙም የፖለቲካ ልምድ የላቸውም የሚባሉት ማርክ ካርኒ የፓርላማ አባልም ሆነ የፖለቲካ ተሿሚ በመሆን ሰርተው አያውቁም ይባላል። የባንክ ገዢ ሆነው ከመስራታቸው ውጪ ልሞክር ብለው ገቡ። የመራጩን 86 በመቶ ድምፅ በማግኘት በቀላሉ ለማሸነፍ ችለዋል። የሊበራል ፓርቲን ወክለው የተወዳደሩት ጠቅላይ ሚኒስትር ትሩዶ በ2013 ውድድር ካሸነፉበት ድምፅ በላይ በማግኘት ነው ለስልጣን የበቁት። በኢኮኖሚ አዋቂነታቸው የበርካታ መራጮችን ቀልብ የሳቡት ማርክ ካርኒ ሀገሪቱ ከአሜሪካ ጋር የገባችበትን የንግድ ጦርነት ለማሸነፍ ቃል ገብተዋል። የዘር ሐረጋቸው ከብሪታንያ የሚመዘዘው ማርክ ካናዳ በንግድ ጦርነቱ የበላይነቷን እስከምታረጋግጥ ትግሉን አጠናክረን እንቀጥላለን ብለዋል። ያለፉትን 10 ዓመታት በሥልጣን ላይ የቆዩት የ53 ዓመቱ ጀስቲን ትሩዶ ትላንት ምሽት በኦታዋ ደጋፊዎቻቸውን በእንባ በታጀበ ንግግር ተሰናብተዋል። ትሩዶ ባለፈው ጥር የሥራ መልቀቂያ ማስገባታቸውን ተከትሎ በሊበራል ፓርቲ ውስጥ እርሳቸውን ለመተካት ፉክክር ሲካሄድ ቆይቷል። አሁን በመጨረሻም ማርክ የቀድሞውን የገንዘብ ሚኒስትርን በማሸነፍ ትሩዶን እንደሚተኩ አረጋግጠዋል። ጠቅላይ ሚኒስትር ትሩዶ በኑሮ ውድነትና በመኖሪያ ቤት ቀውስ ተቀባይነታቸው እየቀነሰ መምጣቱ ይታወቃል። የአሜሪካና የዩክሬን ባለሥልጣናት ነገ በሳውዲ አረቢያ ተገናኝተው ሊነጋገሩ ነው። ሩሲያ በሳውዲው የሰላም ንግግር አትሳተፍም ተብሏል። የዩክሬን ፕሬዝዳንት ዘሌንስኪ በሳውዲ አረቢያም ይፋዊ ጉብኝት እያደረጉ ቢሆንም በሰላም ውይይቱ እንደማይገኙ ታውቋል። የዩክሬን ባለሥልጣናት ሀገራቸው ከሩሲያ ጋር በአየርና በባህር ጉዳይ የተኩስ አቁም ለመድረስ ግፊት እንደሚያደርጉ ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው በሳውዲው ውይይት ተጨባጭ ውጤት ይመጣል ብለው እንደሚጠብቁ ተናግረዋል። የሩሲያ መንግስት ቃል አቀባይ ድሚትሪ ፔስኮቭ ሞስኮ ከአሜሪካ ጋር የሁለትዮሽ ግንኙነት መልሳ እየመሰረተች መሆኗን በመግለጽ ዋናው ጉዳይ ዩክሬኖች ሰላም ይፈልጉ እንደሆነ በተግባር ማሳየታቸው ነው ብለዋል። ይህ በእንዲህ እንዳለ የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ሁለተኛውን የአውሮፓ መሪዎች ስብሰባን እንደሚያስተናግዱ ይፋ ሆኗል። የፊታችን ቅዳሜ በቪዲዮ በሚካሄደው ስብሰባ በዩክሬን ሰላም አስከባሪ ኃይል ለማዋጣት ቃል የገቡ ሀገሮች ይሳተፋሉ ተብሎ ይጠበቃል። ስታርመር ቀደም ሲል በመሰረቱት ጥምረት ሀያ የሚደርሱ ሀገሮች ለመሳተፍ ወይም አባል ለመሆን ፈቃደኝነታቸውን ገልጸዋል ነው የሚባለው። ከአውሮፓ ውጪ አውስትራሊያና ሌሎች የበለጸጉ ሀገራት ማህበር አባላትም በቅዳሜው ስብሰባ እንደሚሳተፉ ታውቋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ዩክሬን የምትፈልገውን ማንኛውንም የመከላከያ መረጃ ሀገራቸው መቼም እንደማትዘጋ አረጋግጠዋል። በነገው የሳውዲ የሰላም ውይይት የአሜሪካ የልዑካን ቡድን አባል የሆኑት ዊትኮፍ ከዩክሬን ጋር የማዕድን ውል በዚህ ሳምንት ሊፈረም እንደሚችል አመልክተዋል። ዘግይቶ በወጣ ዘገባ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዩክሬን መሪ ዜሌንስኪ ጋር ሳውዲ ውስጥ እንደሚነጋገሩ ተዘግቧል። ውጭ ጉዳይ ሚኒስትሩ በሳውዲ የሚካሄደውን የአሜሪካ ዩክሬን የሰላም ንግግር ላይ ሲሳተፉ፣ ዘሌንስኪ ደግሞ ከሳውዲው ልዑል መሐመድ ቢን ሳልማን ጋር ይነጋገራሉ ተብሎ ይጠበቃል። የሰላም ጥረቱ እንዲህ በአንድ በኩል እየተካሄደ ሳለ ታዲያም በሩሲያና ዩክሬን መካከል ውጊያው ተጠናክሮ መቀጠሉ ይነገራል። ከባድ ውጊያ እየተካሄደ መሆኑ በሚነገርበት ካስክ ግዛት ከሩሲያ ጋር ከመቶ የሚልቁ ግጭቶች ማካሄዱን የዩክሬን ኃይል ገልጧል። አሜሪካ በደቡብ ሱዳን ያሉ የእርዳታ ሠራተኞቿ ለቀው እንዲወጡ አዘዘች። በደቡብ ሱዳን የተፈጠረውን ውጥረት ተከትሎ የአሜሪካ መንግሥት ከአስቸኳይ የእርዳታ ሠራተኞቹ ውጪ ሁሉም ዜጎች ለቀው እንዲወጡ አዟል። የምስራቅ አፍሪካ የልማት በይነመንግስታት ኢጋድም በተመሳሳይ በደቡብ ሱዳን ውጥረት ላይ የሚነጋገር አስቸኳይ ስብሰባ መጥራቱ ታውቋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር እና ምክትላቸው ሪክ ማቻር መካከል በ2018 የሰላም ውል ተፈርሞ ለአምስት ዓመታት የቆየው ጦርነት ከቆመ ወዲህ ለመጀመሪያ ጊዜ ሀገሪቱ ውጥረት ውስጥ ገብታ ሰንብታለች። ሰሞኑን በሁለቱ መሪዎች መካከል ዳግም በተነሳው ውዝግብ ሳቢያ ሀገሪቱ ወደ ሌላ የእርስ በርስ ጦርነት ትገባለች በሚል ሀገራት ስጋታቸውን እየገለጹ ነው። የምክትል ፕሬዝዳንት ሪክ ማቻር ጥምር ጦር አዛዥና ሁለት ሚኒስትሮች መታሰራቸውን ተከትሎ ነው ውጥረቱ የተነሳው ተብሏል። የዓለማችን አዲሷ ሀገር ደቡብ ሱዳን በአምስት ዓመታቱ ጦርነት ከ400ሺ በላይ ህዝብ መገደሉ ይነገራል። እስራኤል በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጠች። የሀገሪቱ የኃይል ሚኒስትር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል እርምጃው እንደተወሰደ ገልጸዋል። ሚኒስትሩ ኤሊ ኮን ይህንን ያስተላለፉት እስራኤል ከሁለት ሚሊዮን በላይ ህዝብ በሚኖርባት ጋዛ ማንኛውንም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ነው። ታጋቾቹን ለማስመለስ እንዲሁም በጦርነቱ ማግስት ሐማስ በጋዛ አለመኖሩን ለማረጋገጥ በእጃችን ያሉ ማንኛውንም መሳሪያዎች እንጠቀማለን ሲሉ ዝተዋል። የኤሌክትሪክ ኃይሉ መቋረጥ በዋነኛነት ለግዛቲቱ ንጹህ መጠጥ ውሃ አቅርቦት ወሳኝ በሆነው የጨዋማ ውሃ ማጣሪያ ፋብሪካዎች ሥራ ላይ ከፍተኛ ተጽዕኖ እንደሚኖረው ተገልጿል። የእስራኤል መንግሥት የውሃ አገልግሎት ሊያቋርጥ እንደሚችልም ፍንጭ ሰጥቷል። ሚኒስትሩ በመግለጫቸው ለጋዛ ሰርጥ የኤሌክትሪክ ኃይል አገልግሎት በአስቸኳይ እንዲቋረጥ ትዕዛዝ ፈርም ያለሁ ብለዋል። እስራኤል በጦርነቱ ወቅት ጋዛን በሙሉ ከባ ወይም ደግሞ ከበባ ውስጥ አስገብታ ኤሌክትሪክን ጨምሮ መሠረታዊ የሚባሉ አገልግሎቶችን ማቋረጧ ይታወሳል። የጋዛ ተኩስ አቆም ስምምነት የመጀመሪያው ምዕራፍ ከአስር ቀናት በፊት ያበቃ ሲሆን ይህንኑ ያልጸና ስምምነት ለማራዘም የሚደረገው ውይይት በያዝነው ሰኞ በኳታር ይቀጥላል ተብሎ ይጠበቃል። እስራኤል የመጀመሪያው ምዕራፍ የተኩስ አቆም ስምምነትን መራዘም ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ይገኛል። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪት፣ ስሪቱማ፣ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁ። ሌላስ? ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰብ ስቴሽን አለው። ሁለት ግዙፍ ጄኔራተሮች 24 ሰዓት ዘብቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም ሳውና፣ ባዞና ማሳች፣ አምስት ቤዘመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንኳ ከኔ የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ እልልታ የምቾት የተድላ ቦታ